ማሪ ወጡ ሰርቻ እንጀራ ከሸምስ ሲገዝ ይችላልም ለምን ትገዢ ያለስ ኩሽና ውስጥ ለደብም ያመጣው ጤፋ ለኩ ለምን በሷት ከግሪ ይቅርታ፣ እኔ የኔ እንጀራ መጋገር አልችልም። እዲ እንጀራ መጋገር አልችልም ነው ያልሽ? እና ሁለት ጎረም ሳ ቤት ውስጥ ምን እንሰራለን? በቶሎ ውጪልኝ። ውዴ አንተ ቆይ፣ ለምንድን ነው ማታገባኝ? የኔ እህት፣ እኔ ማግባት ምፈልገው ባለሙያ የሆነች ሴት ነው። ምን ችግር አለው? ሙያ ኮ ከዩቲዩብ ይማራሉ። ውህ ይቅርብኝ። ደግሞ መብራት በጠፋ ጊዜ ጾሜን ልታሳድርኝ ነው። እሺ ተማሪዎች ዛሬ የምንማማረው ስለ ሰው ልጅ ዝግመተ ለውጥ ነው። የሰው ልጅ የመጣው ከዝንጀሮ ነው። ቲሸር ጥያቄ አለኝ፣ ጥያቄ አለኝ። እሺ ጠይቀኝ። ቲሸር የሰው ልጅ የመጣው ከዝንጀሮ ነው ከተባለ ጭራው ወዴት ግብቶ ነው? የሴቶች ባላቅም፣ የወንዶች ወደፊት ዞሮ ነው።